ፊልሙ ሲጀምር በመካከለኛው ምስራቅ ይገኙ የነበረ አማጽያኖች ሶስት አሜሪካውያንን አግተው እያሳየን ይጀምራል። ነገር ግን አማጽያኑ ማያውቁት ነገር ቢኖር የአሜሪካ ስፔሻል ፎርስ የነበረው ክላይድ ፎክስ የተባለው ወታደር እነሱን እየተከታተላቸው እንደነበረ ነበር። ክላይድ አሉ ከሚባሉ ጎበዝ ወታደሮች መካከል አንዱ ሲሆን፣ ነገር ግን አለቃው ምንም አይነት ነገርን ሳያደርግ ዝም ብሎ እንዲጠብቅ ነግሮታል። ነገር ግን አማጽው አንዱን ታጋጅ ተኩሶ በገደለው ሰዓት ላይ ክላይድ ከላይ የሚሰጡትን ትእዛዞች በመተው ወዲያውኑ ራሱ ተኩሶ ይገለዋል። በዚህ መልኩም የተቀሩትን ታጋቾችን ማዳን ችሏል። ከአራት ዓመት በኋላ ክላይድ ከጓደኞቹ ጋር ሲዛና እንመለከታለን። አማጺውንም ከላይ ትእዛዝ ሳይሰጠው መግደሉን ተከትሎ ከውትድርናው እንዲባረር ተደርጓል። ይሄ ነገር ከስራው ብቻ እንዲባረር ሳይሆን ያደረገው ከሚስቱ ጋርም እንዲፋታም አድርጎታል። ሚስቱም ልክ እንደሱ ወታደርም ነበረች። በዚህ ጊዜም ክላይድ ሬን የተባለችውን ልጆን ምን ያክል እንደናፈቃት ይነግራቸዋል። አሁን ላይም እየኖረች የምትገኘው ከድሮ ሚስቱ ጋር ነበረ። ከፍቺው በኋላ የቀድሞ ሚስቱ ትከለክለው ስለነበረ ክላይድ ሬንን ማየት በጣም ይከብደው ነበር። በዚህ ጊዜም ጓደኞቹ ሚስቱን ሄዶ በደንብ እንዲያማክራትና ሬንንም ሄዶ ማግኘት እንዳለበት እንዳለበትም ይመክሩታል። በቀጣይ የክሌድ የቀድሞ ሚስት የነበረችው እስካያትላስን እንመለከታታለን። ሌላ ባለንም ካገባች በኋላ አሁን ላይ የውትድርና ስራዋን አቁማ ሬንን ማሳደግ ላይ ትኩረቷን አድርጋለች። ሶስቱ በፓርክ ውስጥም በነበሩበት ሰዓት ላይ ክላይድ ከሩቁ ሆነው ይመለከታቸዋል። ስለ ልጁ ቢያዝንም ነገር ግን ከሩቁም ቢሆን በመልከቱ ግን ያስደስተዋል። ከቆይታዎች በኋላ ክላይድ ሜሰን የሚባለውን ጓደኛውን ስለ ስራ ለማዋራት ሲል ወደሱ ይሄዳል። በሚወሩበትም ሰዓት ላይ ክላይድ ሜሰንን አንድ ሰው ልጁን ቢወስድበት ምን ያደርግ እንደነበረ ይጠይቀዋል። ሜሰንም ልጁን ለማስመለስ ህይወቱን እንኳን የሚያሳጣው ነገር ቢኖር ያንን እንደሚያደርግ ይናገራል። ይህንን በመስማትም ክላይድ አመስግኖትም ከዚያ ይሄዳል። ክላይድ ወደ ቤት ከተመለሰ በኋላ የልጁን ፎቶ ይዞ ቁጭ ብሎ ይመለከታል። ከሱ ጋርም አብራ እንድትኖረን በጣም ይፈልግ ነበር። ቢሆንም ፍርድ ቤቱ ግን የማሳደግ መብቱን የሰጠው ለስካይ ነበረ። እንዳለመታደል ሆኖም የነበራቸው ግንኙነት ያን ያክል ጥሩ ስላልነበረ ክላይድ በፈለገው ሰዓት ላይ ሬንን ሄዶ ማግኘት አይችልም ነበር። ከዴቆች በኋላ ክላይድ በዜናው ላይ በከተማቸው ቁጥሩ እየጨመረ የሚገኘው የህፃናት ልጆች መታገትን ዜና ይሰማል። በመጨረሻው ወር ብቻም አምስት ህፃናት ታግተው ነበር። በዜናውም ወላጆች ልጆቻቸውን በደንብ እንዲጠብቁና እንዲሁም በመንገዳቸው ላይ አጠራጣሪ ነገርን ከተመለከቱም ወዲያውኑ ለፖሊስ እንዲደውለው እንዲያሳውቁም የሚናገር መልእክት ነበረው። ይህንን በመስማትም ክላይድ ሬን አደጋ ውስጥ ልትገባ እንደምትችል በማሰብ ይጨነቃል። እሷን ለመጠበቅም የሆነ ነገር ማድረግ እንዳለበትም ያስባል። ምክንያቱም እሷ ከእሱ ጋር የምትሆን ከሆነ እንዲህ አይነት ነገር እንደማይገጥማት እርግጠኛ ነበር። በዚያን ቀማታ ላይ ስካይ ከአዲሱ ባሏ ሉካስ ጋር እያወራች ትገኛለች። እሱም ከከተማ ውጭ አሪፍ የሚባል ስራን ማግኘቱን ይነግራታል። ስለዚህም አንድ ላይ እንዲሄዱ ነበር ያቀደው። መጀመሪያ ላይ መስካይ በሐሳቡ ደስተኛ አልነበረችም። ምክንያቱም ሬን እዚሁ አካባቢ ላይ በሚገኝ ትምህርት ቤት ውስጥ ትምህርቷን ጀምራለች። ቢሆንም ሉካስ ግን በየወሩ የሚሰጣትን ገንዘብ እንደሚጨምር ይነግራታል። በመጨረሻም ስካይ ከዚህ ለመሄድም ትስማማለች። በቀጣዩ ቀን ስካይ እና ቤተሰቦቿ ቁርስን ይመገባሉ። ሉካስም ከዚህ ለመሄድ የሚያስፈልጋቸውን የተለያዩ ዶክመንቶችን ለመጨራረስ ሲል እንደሚሄድ ይነግራቸዋል። ስካይ ደግሞ በሌላ በኩል በውትድርና ጊዜ አብራቸው የነበረችውን ጓደኞቿን ሄዳ ለመሰናበት አስባለች። ከመሄዷ በፊት ግን ለሞግዚቷ ሬንን በደንብ እንድትጠብቃትና ከሉካስ ወይም ከእሷ የተለየ ሌላ ሰው የሚመጣ ከሆነ እንዳታስገቡ ትነግራታለች። በኋላ ላይ ስካይ የድሮ የውትድር ና ጓደኛዋ ሲዛር ወደሚገኝበት ቤት ታመራለች እሱ የእሷ ብቻ ሳይሆን የክላይድም ጥሩ ጓደኛው ነበረ። እስከይም አዲሱ ባሏ ጥሩ ስራን እንዳገኘ በመናገር ከዚህ አካባቢም ሊንቀሳቀሱ መሆናቸውን ትነግረዋለች። ምንም እንኳን እንደተለመደው ቶሎ ቶሎ ባይተያዩም ነገር ግን ጓደኝነታቸው መረሳት እንደሌለበትም ታስታውሰዋለች። ሲዛርም ከእሱ ጋር ብቻ ሳይሆን ከክላይድ ጋር የነበረው ጓደኝነታቸው ራሱ እንዲሁ እንደማይጠፋ ይነግራታል። ምንም ነገር ቢሆንም ሁለቱንም ለማገዝም ቃል ይገባላታል። ከመሄዷ በፊትም መስካይና ሲዛር ለአንዴላ ለመጨረሻ ጊዜ አንድ ላይ ተኩስ ለመለማመድ ይወስናሉ። ይህ በእንዲህ እንዳለ ክላይድ በሌላ በኩል ሬንን ከስካይ እንዴት አድርጎ መውሰድ እንደሚችል እያሰበ ይገኛል። በቲቪው ላይም የተመለከተው እገታም ብዙ ያስጨነቀው ይመስላል። በመጨረሻ ክላይድ የስካይ ቤትን ከሰዓት ላይ ሄዶ ለመጎብኘት ይወስናል። ከቆይታዎች በኋላም ሬንና ሶፊያ የተባለችው ሞግዚቷ አንድ ላይ ፊልም እያዩ ነበረ። ድንገት ግን በሩ ይንኳኳል። ሄደው ባጣሩበት ሰዓት ላይ ግን በመስኮቱ በኩል ያለው ክላይድ እንደሆነ ይገነዘባሉ። ሬንም ደስተኛ ስለነበረች ሶፊያን እንድታስገቡ ትለምናታለች። ቢሆንም እስካይ ግን አስጠንቅቃት ሄዳ ስለነበር ሶፊያ ለክላይድ ከፍታ ማስገባት አልቻለችም ነበር። በድንገት አባቷን ማየት ትፈልግ የነበረችው ራይንም ማልቀስ ትጀምራለች። ቢሆንም ሶፊያ ግን ክላይድን ከፍታ ልታስገባ አልቻለችም። ይህም በጣም እንዲናደድም ያደርገዋል። ከደቂቃዎች በኋላ ሬን ፊቷን ትታጠባለች፣ ሶፊያ ደግሞ በኪችን ውስጥ በስራ ተይዛለች። ሶፊያ በማታውቀው መልኩ ግን ክላይድ ድንገት ከኋላ ላይ ይመጣና ራሷን እንድትስትም ያደርጋታል። ልጁንም ለማግኘት ይህን ሁሉ ነገር ማድረግ ነበረበት። ክላይድ ሀሳቡ ሬንን ከሱ ጋር ይዞ ለመሄድ ነበረ። በዚህ ምክንያት ደግሞ ለሚመጣበት ነገሮች በሙሉ ለመጋፈጥ ራሱን አዘጋጅቷል። ከሱ ጋርም አብራ መሄድ ትፈልግ እንደሆነም ይጠይቃታል። ሬንም ከረጅም ጊዜያት በኋላ አባቷን ማግኘቷን ተቀጥሎ በዛ ደስተኛ ነበረች። እቃዎቿንም ከሰበሰበች በኋላ በክላይድ መኪና ውስጥ ትገባለች። ከመሄዳቸው በፊት ግን ክላይድ የሶፊያን አካል መኪናው ውስጥ ይከተዋል። ከዛ ከመሄዱ በፊትም ሁሉም ነገር ሰላማዊ እንደሆነ ለማስመሰል ነበር የወሰነው። ከዴቆት በኋላ ክላይድ ሬነን በአንድ መጫወቻ ቦታ ላይ ያደርሳታል። በዥዋዥ እየተጫወተች በነበረችበት ሰዓት ላይ ክላይድ ለረጅም ጊዜ ያክል መጥቶ ለምን እሷን እንዳልጎበኛ ትጠይቀዋለች። ክላይድም እናቷ አስካይ እሷን እንዳያያት ትከለክለው እንደነበረና በዛ ምክንያትም እንደሆነም ይነግራታል። ቢሆንም አሁን ላይ ግን ክላይድ መቼም ቢሆን ከእሷ እንደማይለይ ቃል ገብቶላታል። ከትንሽ ቆይቶች በኋላ የክላይድ እህት የሆነችው ሻርሌት ወደ እነሱ ትመጣለች። ሬንንም በማግኘቷ ተደስታም ታቅፋታለች። ክላይድም ሻርሌትን ሬንን እንድትከታተላትና አንድ መጨረስ ያለበት ነገርም እንዳለም ይነግረታል። ሻርሌትም ሳታመነታም በሀሳቡ ትስማማለች። ከመሄዱ በፊት ግን ክላይድ የሬን ን ታብሌት ይወስዳል። ምስካይም በታብሌቱ በመመራት የሬንን ቦታ እንደምታውቅ ተረድቷል። ስለዚህም ታብሌቱን ወስዶ የሆነ ቦታ ለመደበቅ ነበር የወሰነው። በዚህ መልኩ ምስካይ እነሱን እንዳታገኝ ማድረግ ይችላል። አሁን ላይ ምስካይ ትገኝ የነበረችው በዛው በድሮ ጓደኛዋ በነበረው በሲዛር ቤት ውስጥ ነበር። ወደ ሞግዚቷ ብትደውልም ነገር ግን ስልኳን ባለማንሳቷ ምክንያት መጨነቅ ትጀምራለች። ስለዚህም ወዲያውን ወደ ቤት በመሄድ ነገሮችን በራሷ ለማጣራት ነበር የወሰነችው። ነገር ግን በደረሰችበት ሰዓት ላይ ግድግዳው ላይ ደም ትመለከታለች። ከዚህ በፊትም ወታደር መሆኗን ተከትሎ ወዲያውኑ መሳሪያዋን ይዛለች ቤቱንም በፈለገችበት ሰዓት ላይ ተቀምጦ የነበረውን የክላይድና የሬንን ፎቶ ትመለከታለች። ይህም ወዲያውኑ ልጇን የወሰደባት ሰው ክላይድ እንደሆነ እንድታውቅ ያደርጋታል። ይህንንም እንድታውቅ ብሎ ያደረገው ራሱ ክላይድ ነበረ። ስካይ በቀጣይ ወደ ሉካስ በመደወል ወደ ቤት ወዲያውኑ እንዲመጣ ትነግረዋለች። ከዚያም ትዕይንቱ ወደ ክላይድም ይቀየራል። ወደ ሁለት አዛውንት ቤትን በመሄድ በእቃ ማስቀመጫ ቦታ ውስጥ የሬንን ታብሌት ይደብቀዋል። ከጨረሰም በኋላም ክላይድ ቦታውን ወዲያውኑ ለቆ ከዚያ ይሄዳል። ከትንሽ ቆይቶች በኋላ ግን ስካይ እና ባሏ ወደ ራያን እና ወደ ኤቭሊን ቤት ይመጣሉ። ወደዚህ ቲም ሊደርሱ የቻሉት እስካይ ባጠመደችው ታብሌት በመመራት ነበረ። በቀጣይም በሩን ታንኳኳና ኤቭሊንም ትከፍትላታለች። ወዲያውኑ እስካይ ኤቭሊን ሬንን የደበቀቻት የት እንደሆነ ትጠይቃታለች። ምክንያቱም ታብሌቱ ለመጨረሻ ጊዜ ያመላከተው ይህንን ቤት መሆኑን ተከትሎ ነበረ። በመደንገጥና ግራ በመጋባትም ኤቭሊን ንጹሕ መሆኗን በመናገር ትምልላታለች እናም ልጁም እንደማታግትም ትነግራታለች። ቢሆንም እስካይ ገልጥ ታምናት ፈቃደኛ አልነበረችም። ኤቭሊንን ካሰረቻት በኋላ ራያንንም እንደዛው ታስረዋለች። ሁለቱንም በማስፈራራትም እስካይ ቤቱን በሙሉ ታስሰዋለች ሬንን ለማግኘት ያሰበች ይሁን እንጂ ነገር ግን በእቃ ማስቀመጫ ክፍል ውስጥ በመጨረሻ ያንን ታብሌት ታገኘዋለች። በመናደድም ስካይ ሁለቱን ጥንዶች ለመጠየቅ ስትል ወደ እነሱ ታመራለች። ሬንም የት እንዳለች የማይነግሯት ከሆነ እንደምትገላቸውም ትነግራቸዋለች። ውጭ ላይ ሉካስ ስካይን እየጠበቃት ይገኛል። ቢሆንም በከፈተው ሙዚቃ ግን እየደነሰ ነበረ። እየተፈጠረ ላለው ነገር ምንም ግድ የሚሰጠውም አይመስልም። በድንገት ከራሄድ ወደ መኪና ውስጥ ይገባና ሽጉጡንም እሱ ላይ ደቅናል። ወዲያውኑም መኪናውን አስነስቶ ከዛ እንዲሄድም ይነግረዋል። ትዕይንቱ ወደ እስካይ ሲመለስ ራያን እና ኤቭሊንን እየጠየቀቻቸው ትገኛለች። በመጨረሻም ራያን የቤቱን ካሜራ እንድትመለከት ይነግራታል። እሷም ስልኩን በመጠቀም ያንን ባጠራችበት ሰዓት ላይ በመጨረሻ ወደ ቤታቸው ውስጥ ያንን ታብሌት ይዞ የገባው ሰው ክላይድ እንደሆነ ትደርስበታለች። ሁሉም የክላይድ ፕላን መሆኑን ካረጋገጠች በኋላ እስካይ ጥንዶቹን ይቅርታ በመጠየቅ ከዛ ትወጣለች። ነገር ግን ውጪ በወጣችበት ሰዓት ላይ ሉካስን ልታገኘው አልቻለችም። ወዲያውኑ ወደ ሲዘርን በመደወል ሁሉንም ነገር ትነግረዋለች። ሲዘርም እንድትረጋጋና እንደሚረዳትም ቃል ይገባላታል። ምናልባትም ክላይድ ከሻርሌት ጋር ሬንን ትቷት እንደሆነ በማሰብ እሷን ሄዶ እንደሚያጣራ ይነግራታል። በሌላ በኩል ሻርሌት ከሬን ጋር በአንድ ሬስቶራንት ውስጥ እየተመገቡ ይገኛሉ። ወደ መታጠቢያ ቤት ውስጥም ከመሄዷ በፊት ሻርሌት ሬንን እዚሁ እንድትጠብቃትና ወዴትም እንዳትሄድ ትነግራታለች። ቢሆንም ከመታጠቢያ ቤቱ በተመለሰችበት ሰዓት ላይ ግን ሲዛር እየጠበቃት መሆኑን ስትመለከት ትደነግጣለች። ሲዛርም ሬንን በጉልበት ለምን ከስካይ እንደነጠቋት ይጠይቃታል። ከዛ በዘለለም ሶፊያን መጉዳታቸውን በጣም አናዶታል። ሻርሌትም ይህን በሰማችበት ሰዓት ላይ ትደነግጣለች። ስለዚህ ነገር ምንም የምታውቀው ነገር እንደሌለም ትናገራለች። ስካይ ከክላይድ ጋር አንድ ላይ ሆነው ለማሳደግ የተስማሙ እንደመሰላትም ትናገራለች። ከዚያም ሲዛር ሬን የት እንዳለች ይጠይቃታል። ያለችበትን ነግረውም እሷን ለማግኘት በሄዱበት ሰዓት ላይ ግን በሚያስደነግጣቸው መልኩ ሬን በቦታው ላይ አልነበረችም። በመደንገጥም ሻርሌት አንዷን አስተናጋጅ ሬን የት እንደሄደች ጠይቃታለች። አስተናጋጇም ሬን በአንድ ቻይናዊ በሚመስል ሰው እንደተወሰደች ትነግራታለች። እያለቀሰች እንደነበረና ነገር ግን ቤተሰቦቿ ስለመሰሏት ዝም እንዳለቻቸው ትናገራለች። በአካባቢያቸው በሚገኘው በአደገኛ ቡድን እንደታገተች በማሰብ ሲዛር ከስካይ ጋር ሆነው ምን ማድረግ እንዳለባቸው ማሰብ ይጀምራል። ይበንዲ እንዳለ ክላይድ ሉካስን አግቶ ይዞታል። ከዚያም እስካይንም ከሱ ነጥቆ በመውሰዱም በጣም እንደሚናደድበትም ይነግረዋል። ሉካስ ግን በተረጋጋ መንፈስ ሆኖ እስካይን ከሱ የወሰደ እሱ እንዳልሆነና ይልቁኑ ወደሱ የመጣቸው ራሷ እንደሆነች ይናገራል። ምክንያቱም ከሱ ጋር ተፋተዋል። ከዛ በተጨማሪ ዛሬም የተፈጠረውን ነገር አምኖ እንዲቀበልም ይነግረዋል። ልክ በዛን ሰዓት ላይም ክላይድ ከእህቱ አንድ መልእክት ይደርሰዋል። ይህም ሬን በአደገኛዎቹ ቡድኖች መታገቷን የሚናገር ነበር። ክላይድን በመናደድ ወዲያውኑ ሉካስን ይገለዋል። ከዚያም እሷን ለማትረፍ ሲል እነዚያ ወንጀለኞች ወደሚገኙበት ቦታ ለማምራት ይወስናል። ከዚያም ትዕይንቱ ወደ ስካይ ይቀየራል። ሲዛርና ሻርሌትንም አግኝታቸዋለች። ሲዛርም ሻርሌትን ለደህንነቷ ሲባል ወደ ቤቷ ይወስዳታል። ከዚያም ለስካይ የሬንን መታገትም ይነግራታል። ጊዜ ሳታባክንም ስካይ ሲዛር ለቀጣዩ ጥቃት እንዲዘጋጅ ትነግረዋለች። አንድ ላይም ወደ ወንጀለኞቹ ቦታን በመሄድም ሊያድኗት ነበር ያሰቡት። በቀጣይ ሲዛርና ስካይ ወደ ወንጀለኞቹ ቦታ ይደርሳሉ። ሲዛርም ቦታውን ለመሰለል ድሮን ይጠቀማል። ስካይ በሌላ በኩል ወደ ውስጥ በመግባት የምታገኛቸውን ጠባቂዎች በሙሉ ትገላለች። ይህ እንዳለ ሬን ውስጥ ከሚገኙ ሰዎች ጋር አብራ ተቀምጣለች። እነሱም ይፈልጓት የነበረው ለሳይንሳዊ ምርመራ ነበረ። በቀጣይ ሲዛር በድሮን ካሜራው በመጠቀም ክላይድም እነሱ ጋር መምጣቱን ይመለከታል። በመንገዱ ላይም የሚገጥሙትንም ጠባቂዎችንም እያሸነፈ ነበር ሚሄደው። ከዚያም ሲዛር ውጊያውን ይቀላቀላል። ከስካይ ጋርም አንድ ላይ በመሆንም ጠባቂዎቹን ይገላሉ። ከጊዜያት በኋላ ውስጥ ላይ የሚገኙት ወንጀለኞች ሬን ላይ ጨረታ እያወጡባት ይገኛሉ። አሁን ላይም ገንዘቡ አንድ ነጥብ ሁለት ሚሊዮን ዶላርም ደርሷል። ልክ በዛን ሰዓት ላይ ግን ክላይድ ሬንን ቀድሞ ያገኛታል። ከዚያም ወዲያው ነው ካቀፋት በኋላ እንድትረጋጋና ከዚህ እንደሚወጡም ይነግራታል። ክላይድ ክሪን ጋርም ሊሄድ ባለበት ሰዓት ላይ ግን ሲዛር ያስቆመዋል። ክላይድም ሬንን ለስካይ እንዲሰጣትም ይነግረዋል። በዛን ሰዓት ላይም ክላይድ የሬን ትክክለኛ አባቷ እሱ እንደሆነ ይናገራል ስለዚህም ከሱ ጋር የመውሰድ ትክክለኛ መብት እንዳለው ነበር የሚናገረው ይህም በክላይድ ና በሲዛር መካከል ድብድብ እንዲነሳ ያደርጋል በድብድቡ ላይም ክላይድ ከሲዛር የበለጠ ጠንካራ ነበረ። ቢሆንም በመሀል ላይ ግን ድሬን ትጮሃለች። ምክንያቱም የወንጀለኞቹ ዋና እሷ ላይ ሽጉጡን ደቅኖባት ነበረ። ልክ በዚህ ሰዓት ላይም ልጇን ለማዳን ማዳን ስትል እስከ እየሮጠች ትመጣለች። ቢሆንም ምንም ነገር ከማረጓ በፊት ግን ሽጉጡ ይተኩስባታል። እስካይም በወደቀችበት ሰዓት ላይም ክላይድ እና ሲዛር ወዲያውን ወደ ሰውየው በመምጣት የያዘውን ሽጉጥ ያስጠሉታል። እሱን ካሸነፉት በኋላም ክላይድ ድሬንን በመውሰድ ከዛ መውጣት ይጀምራል። ወደ ሌላኛው ክፍል ውስጥ በገቡበት ሰዓት ላይ ግን በብዛት የሚቆጠሩ ወንጀለኞች እየጠበቋቸው ነበረ። ስለዚህም ክላይድ ከነሱ ጋር ከመዋጋት የዘለለ ሌላ ምርጫ አልነበረው። በድብድቡ ላይም በቁጥር ተበልጦ ስለነበረ ክላይድ እየከበደው ይመጣል። እንደ እድል ሆኖ ግን ልክ በዛን ሰዓት ላይ ሲዛርም ድብድቡን በመቀላቀል በውጊያው ያግዘዋል። ከውጊያው በኋላ ሲዛር ክላይደን ሬንን ወስዷት እንዲሄድ ይነግረዋል። በሌላ በኩል እሱ እዚሁ ቀርቶ የስካይን አካል ምን ማድረግ እንዳለበት እንደሚያስብም ይናገራል። በሚሄዱበትም ሰዓት ላይ ክላይድ ለሬ እንዳታዘነና አሁን ላይ ስካይ በጥሩ ቦታ ላይ እንደምትገኝ ይነግራታል። ሁል ቀንም ደስተኛ እንደሚያደርጋትና መቼም ቢሆን ትቷት እንደማይሄድም ቃል ይገባላታል ክላይድ። ከዛ በተጨማሪም ስካይን ለመተካት ሻርሎት ልክ እንደናት ሆና እንደምታገላግላትም ይነግራታል። በመጨረሻም ክላይድ አንድ ቀይ መኪናን ያገኝና እሱን ሰርቆ በእሱ ይዟት ይሄዳል። ልክ እዚህ ጋርም ፊልሙም ያበቃል።